እባካችሁ ይህን መረጃ የምታዩ ቡታጅራ የምትገኙ ወንድሞቹም ጉዳዩ የከረረ ስለሆነ ወደ አዲስ አበባ መታችሁ ቡራ ወንድማችን ከጎኑ እንድትሆኑለት አለንልህም እንድትሉት ይህ መልእክት በውስጥ ተልኳል። ቡራሁ ላይ በጣም በመደበር ስሜት ውስጥ ነው። በቅርቡ ያሉ የአካባቢ ሰዎቹ እየደወሉ እንዲወጣ ራሱን እንዲያዝናና ወደ ራሱም እንዲመለስ የተለያዩ ጥረት ቢያረጉለትም ቡራሁ ላይ ቡራሁላይ ማንንም ማውራት እንደማይፈልግና በተለያዩ ጉዳዮች ውስጡ ተጎርቶ በተለይ ደግሞ እኔ ያለኝ ስሜት ጠፍቶ ብዙ ነገሮች ተከድቼ በሀይሚ አብሮ አደጌ ባልኳት ሰው ፍቅረኛ አይነች ብዬም ብዙ ነገርን ወደፊት ባለምኳት ብዙ የህይወት አጋሪም ከእሷ ጋር ይሆናል ብዬ ባሰብኳት ሰውም መከዳቴ አሳዝኖኛል ብሎ በሁኔታዎች ሁሉ ተናዶ አሁን የድብርት ስሜት ውስጥ እንደሚገኝ መረጃዎቹ ወጥተዋል። ይህ መረጃ እውነት ስለመሆናቸው ደግሞ አንዳንድ ነገሮች እያረጋገጡ ይገኛሉ ሉ ይኸውም ብሩክም ሀይሚም አሁን በዩቲዩባቸው ምንም አይነት ቪዲዮ አለቀቁም። ብሩክም ዩቲዩብ ላይም መስራት አሁን ላይ ጥሩ ሙድ ስላልሆነ ነው ቪዲዮ የሚያለቀቀው በማለት በውስጥ የተለያዩ መረጃዎችን አድርሰውኛል። ከዚህ ጋር በተያያዘም ብሩክና ሀይሚ አሁን ሰፈር ውስጥ ስለታዩበት ሌላ ወሳኝ ነገርም የምንላችሁ ነገሮች አሉ። የሰፈር ሰዎቻቸው ያሉን አዳዲስ መረጃዎች አሉ። ሁሉንም በዝርዝር ይዘንላችሁ መተናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታም ይዘንላችሁ ወደ መጣነው ዝርዝር መረጃዎች እናልፋለን። ብሩኬ እንደ ቀልድ አስቦ የፕራንክ ቪዲዮን ከሀይሚ ጋር አድርጎ ነበር። ነገሮች ሁሉ ተገለባጠው እንዳላሰበው ሆኖ ሀይሚ በሁኔታዎቹ ተከፍታ ነበር። ብሩኬ ግን እሱ ያሰበው ፕራንክ ቪዲዮ ብቻ እንደነበር ከሱ ጋር ምንም አይነት ግንኙነት እንደሌለው ደጋግሞ ነግሯታል። ሀይሚ ይሁን እንጂ ሀይሚ ልትቀበለው አልፈለገችም። አንተ የሆነ ግንኙነት ከሱ ጋር አለ እያለች ደጋግማ ስትናገረው ነበር። ከዛም አልፎ ተርፎ ዳኒ የሚባለው የሱሱ ፍቅረኛ እንግዲህ ለሃይሚ ብዙ ቪዲዮዎች ፎቶዎችን አሳይቷል። ከብሩክ ጋር ሶሲና ብሩክ የተለያዩ ጊዜያቶች አሳልፏል ብሎ እንግዲህ መረጃ ነግሯታል። ታዲያ ሃይሚ ይህንን መረጃ የዳኒን ተቀብላ ብሩክንም እንግዲህ ያው ይሄን ነገር እንዳረገ ከእሷ ጋርም የተለያየው ጊዜ እንዳሳለፈም ጠቅሳ እንግዲህ ያው ከእንግዲህ በቃኝ ስትለው ብሩክን ሰምተናል ማለት ነው። ታዲያ እንግዲህ በሆኑት ሁኔታዎች በጣም ብሩክ አሁን ላይ መደበር ውስጥ እና የእኔ የምለው ሰው ሁሉም ለምንድን ነው የማይረዳኝ ብሎ በሁኔታዎች ሁሉ እንደተከፋና እንደተናደደ ነው የተሰማው። ይሄ ልጅ እንግዲህ በስሜታዊ ሆኖ ዳኒ ሃይሚን ዳኒ ለሃይሚ የማይሆን ነገር ስለተናገራት ስሜታዊ ሆኖ እንግዲህ ዳኒ እንደብድቧል መቷል። በእሱ በኩል ክስ እየጠበቀው ነው ዳኒ ጉዳዩን ወደ ፍርድ ወስዶታል። የክስ ወረቀትም በቅርቡ እንደሚልክለት መረጃዎቹ ተሰምተዋል። በሌላ በኩል ደግሞ እንግዲህ ሃይሚ በጣም ብዙ የሚያምናት የኔ ናት ያላት የራሱ ግለሰብ የራሱ ፍቅረኛ እንግዲህ በሆኑት ሁኔታዎች ሁሉ ብሩኬን እየወቀሰችው ነው። ከዳኒ ጋር ገጥማ እኔ ዳኒን ነው የማምነው፣ ዳኒ ብዙ መረጃዎች ነግረውኛል፣ አንተ በጀርባዊ ብዙ ነገር እያረክ ነው ብላ እሷም ቢሆን ብሩኬን እየወቀሰችው ነው። ብቻ በዛም አለ በዚህ ለብሩክ በተለያዩ በኩል የሚሰማው ነው ያጣው እሱ ደጋግሞም የተናገረው እኔ ንጹሕ ስሜን የተበላሸው በተለይ ዳኒ የሚባለው ግለሰብ ያላረኩትን እንዳረኩ አድርጎ ከሶሲ ጋር ያልተጻጻፍኩትን ፎቶ ያልተላላኩትን እያቀነባበረም እያስመሰለም ነው ብዙ ነገር በእኔ ላይ የተጫወተው በማለት ነው እንግዲህ ብዙ ነገሮችን በዝርዝር ያው ብሩኬ የተናገረው ማለት ነው። አሁን ላይ በቃ ራሱን የራሱን ጊዜን ብቻ እያሳለፈ እንደሆነ ነው መረጃዎቹ የተሰማው። እዚህ በቅርብ የሚያውቋቸው ሰዎች ብሩክና ሀይሚ በሰፈር ውስጥ አብረን እናያቸው ነበር። ከሰሞኑ ግን ያለው ነገር ምንም ደስ አይልም። ብሩክም ለብቻው ነው። እሱ ብቻ አይደለም። ከቤትም አይወጣም ቤት ውስጥ ነው ድብር ብሎት የሚውለው እያሉ ነው የተናገሩት። ታዲያ በዚህ ጉዳይ አስመልክቶ ነው እንግዲህ ወንድሞቹ ካሉበት ሀገር እንዲመጡም በዚሁ መልእክቱ ይሰራጭ የተባለው። ወንድሞቹ በተለያዩ ጊዜያቶች ላይ ቪዲዮ እየሰሩ ነው የሚገኘው፣ ግን ከቡታጅራ ሊመጡ አልቻሉም እና ብዙዎች ጥያቄ ሆኖባቸዋል። ለምንድን ነው እዛው ሆናችሁ ቪዲዮ የምትሰሩት? ለምንድን ነው ወንድማችሁ ጋር መታችሁ አለንልህም አትሉት? ያው እያየን ነው። ዳኒ በራሱ በኩል የተለያዩ የራሱ ሰዎች አሉ ጓደኞች አሉ ከጎ ጎኑ ሆነው አብረውት ቪዲዮ ይሰራሉ። አብረውት ለዳኒ ጠበቃ በመቆም ጭምር ዳኒን እንዳትናገረው እያሉ ብሩክን ያስጠነቅቃሉ። በብሩኬ በኩል ደግሞ ማንም ሰው የለም። ሃይሚ ነበረች። ሃይሚ ራሱ እንግዲህ ያው በተለያዩ ነገሮች ተናግራው እንግዲህ ከሱ ርቃለች። በቅርቡ የተለቀቀው ቪዲዮ በመጨረሻ ብሩኬን እንደጎዳው ነው መረጃው የተሰማው። ከሁለት ቀን በፊት የተለቀቀ ቪዲዮ አለ። ሃይሚና ብሩኬ ተገናኝተው ነበረ ታዲያ ሀይሚ ደጋግማ የተናገረችው እኔ እንዲም እስካሁን በጣም አስብልህ ነበር፣ ዳኒም እንዳይከስህ ነበረ እሱ ቤት ያው ይቅርታ እንዲያደርግልህ ስለምን ስጠይቅ የነበረው በሌላ ነገር ተረድተው ከሆነ ግን አይደለም፣ ሶስት ዓመት አስር ዓመት ቢፈርዱብህም አይመለከተኝም ብለው ሁሉ ነው ጥላው ሄደችው እና በዚህ ንግግሯ ራሱ በጣም ብሩክ ስሜቱ ተጎርቷል። እዚህ ሁሉ ነገር ውስጥ የገባሁት እሷን ብዬ ነበር እኔ እሷንም ለማዳን ሁለተኛ፣ ዳኒም የማይሆን ስም ስለሰጠኝ በእሱ ተናድጄ ነበር እዚህ ሁሉ ነገር ውስጥ የገባሁት ታዲያ እሷ ይህንን ሳትረዳ እንኳን ሶስት ዓመት አይደለም አስር ዓመት ብትታሰር አያገባኝም ብላ እንዴት ጥላኝ ትሄዳለች? እውነት ባትፈልገኝ ነው ወይ? እውነት የኔ ደህንነት ባያስጨንቃት ነው ወይ ብሎ በሁኔታው በጣም ተናዷል ማለት ነው። ሀይሚ ይሄ ነገር ለምን እንደተናገረችው ብዙ ሰው ነው ጥያቄ የሆነበት። በተለይ የብሩኬ ወዳጆች የብሩኬ አድናቂዎች፣ ሀይሚ እንዴት እንዲህ ትናገሪዋለሽ? ለአንቺ ሲል ነው እዚህ ሁሉ ነገር ውስጥ የገባው። ይሄንንስ ታውቂ የለ ወይ? ለምንድን ነው እንደዚህ አይነት ነገር የተናገርሽው? ብለው ብዙ ሰው ነው ያዘነባት። የብሩኬ ቤተሰቦች ብዙዎቹ ቡታጅራ እንዳሉ ይታወቃሉ። እናቱ እሙሽዬ፣ ብዙዎቻችን የምናከብራቸው የምንወዳቸው እናቱ እንዲሁም ወንድሞቹ ቡታጅራን ያላቸው ያሉት እና ሀይሚ በእንደዚህ አይነት ንግግሯ ይ ቪዲዮ ራሱ ሲመለከቱ ምን ይላሉ ነው እያሉ ብዙዎች የጠበቁት። በብዙ ቪዲዮዎች ተመልክተናል፣ ሀይሚ የቡራን ቤተሰቦች በጣም ታከብራለች፣ እሙሽዬንም ወንድሞቹንም በጣም ነው የምትወዳቸው። እና እንዴት እነሱን እንኳን አታስብም እንደዚህ አይነት ቃል ስትናገር ለምን አልተጠነቀቀችም በማለት ነው ብዙዎች ሀይሚን አሁን ላይ እየተናገሯት የሚገኘው ማለት ነው። እንግዲህ ሀይሚ ለምን በስሜታዊ ሆና ዳኒም የገፋፋት የማይገቡ ነገሮችን እየተነጋገረች ብሩክን እንዲህ ሳይፈለግ እንግዲህ ከራሷ ሳታስበው እያረቀችው ነው የሚገኘው። ይህ ነገር ደግሞ ወደፊት የሚቆጫት እንደሆነ ነው የተሰማው። አሁን ብሩኬ ባጠገቡ ማንም የለውም። ጓደኞቹ በፊት አብረውት የሚስቁ አብረውት የሚሆኑ አብረውት የሚበሉ የሚጠጡ ራሱ በዙሪያው እንኳን የሉም። ይሄ ልጅ ተደብሯል እያሉ ነው የሰፈር ሰዎች እየተናገሩ የሚገኘው። ሀይሚን ባጠገቡ የለችም። ዘመዶቹ ያሉት ቡታጅራ ነው። በዛ ላይ ደግሞ ከቡታጅራ ያሉ ወንድሞቹ እንዳይመጡ ራሱ እሱ አንድም ስልክ እየመለሰ አይደለም። የቡታጅራ ወንድሞቹም ያሉት ይህንን ነው፣ እኛ ስልክ ቢመልስልን ስልክ ቢያነሳልን ኖሮ እኛ በአንድ ቀን ውስጥ ከዛ ነው የምንገኘው ብሩኬ ጋርም ሆነን ዳኒንም የምናረገውን የምንነጋገረውን ፊት ለፊት ነበር የምናወራረደው ሂሳብ ሁሉ እያሉ ሲናገሩ ተመልክተን ነበር። ግን ያው ችግሩ ደግሞ ብሩክ ስልክ እየመለሰ አይደለም ለወንድሞቹ። ያው ብሩኬ ስልክ የማይመልሰው የንቀት ምናምን ሳይሆን ወንድሞቹን በእንደዚ አይነት ነገር ማስጨነቅ አልፈለገም። ሁለተኛም እንደዚህ አይነት ጉዳይ ውስጥ እንዳይገቡበት በጣም ፈልጓል። ስለዚህም ነው እንግዲህ ብሩኬ ለወንድሞቹ ያልተናገረ። በጣም ግራ የገባው ነገር ነው ያለውና ወይ በቃ ብዙ ሰው አሁን እየተናገረ ያለው ከቤተሰብ በላይ ማንም የለም፣ ብሩክ ቤተሰቦቹን ሊሰማ ይገባል። በቃ በምንም ታምርም ቢሆን ወይ እሱ ወደ እነሱ መሄድ አለበት ወይ እነሱ ወደዚህ መምጣት አለባቸው፣ ብቻውን መሆን የለበትም በማለት ነው ብዙዎች የተናገሩት ማለት ነው። ሀይሚም በተለይ ይሄ አሁን በቅርቡ የሚለቀውን ብቻውን ሆኖ የብቸኝነት ቪዲዮም እያደረገ እንደተጎዳም እየሆነ ከቅርቡ ሰዎች እያዩ ነው እየተመለከቱ ነው። ይህን ነገር በሰማችበት ቅጽበት እንግዲህ ወዳለችበት የድሮ ነገር ተመልሳ ብሩክን ከጎንህ አለውልህ ልትለው ነው የሚገባው። በእንደዚህ አይነት ጊዜ ከጎኑ ያልሆነች ግለሰብ ከሆነች በጣም ጉዳዩ ከባድ ነው የሚሆነው። በሌላ በኩል እንግዲህ ዳኒ ያው ምን አይነት አዝማሚያ ላይ እንደሆነ ባይታወቅም በቅርቡ ቪዲዮ ለቋል። እሱን በቪዲዮ የተናገረው ሱሱን የራሱን ፍቅረኛ የሆነችውን ግለሰብ ሲናገራት ነው የተመለከት ነው። ለምንድ ነው ሀይሚን የምትናገሪያት? ለምንድን ነው ሀይሚን የምትሰድቢያት? እያለ እንግዲህ፣ ፍቅረኛው ሱሱ ነች፣ ግን እሱ የሚናገረው ጭራሽ ለምን ሀይሚን ናገር ነው ሱሱን እየተናገረ የሚገኘው እና ይህ የሚያሳየው እውነትም ይሄ ግለሰብ ሀይሚን ይፈልጋታል ወይ ምንድን ነው ሀሳብ ውስጥ፣ የራሱ ፍቅረኛ የራሱ የሆነች ወዳጁ ሱሱ እያለች ጭራሽ ሱሱን ጠርቶ ሀይሚን ለምን ተናገርሽ ብሎ መናገር ምን ማለት ነው እያሉ ነው ብዙዎች የተናገሩት። ይህ ግለሰብ ከእልህ ነው በቃ ከብሩክ ጋር የተጋባው። ይሄ እልሁ ደግሞ ወይ ሀይሚን ከብሩክ መቀማትና ብሩክን በጣም ማናደር ሊሆን ይችላል፣ አንደኛው ሊያረገው የሚችለው ነገር ሃይሚ ደግሞ በዚህ አልነቃችም በማለት ነው ብዙዎች ተናደው ሀሳባቸውን እያጋሩ የሚገኘው ማለት ነው። እንግዲህ በዛም አለ በዚህ የሃይሚና ብሩኬ ጉዳይ ጣልቃ ገብነቱ እየሰፋ መጥቶ አሁን እስከ መለየት አድርሷቸዋል ማለት ነው። በቀጣይ በምን አይነት ቪዲዮ እንደሚመጡ ግራ ገብቶናል። ብዙዎች ግን በዛም አለ በዚህ ብሩክን እንመልከተው እንጂ ሌላው አይቸግረንም። ብሩክ ግን ካለበት ጭንቀት እንዲወጣም ከጎኑ ያሉ ሰዎች ሊረባረቡ፣ በአጠገቡም ሊያማክሩት ይገባሉ ሲሉ ብዙዎች በብሩክ ተጨንቀው መረጃቸውን አሰምተዋል ማለት ነው። ጠቅላል ባለመልኩ ይዘንላችሁ የመጣኑ መረጃዎች እነዚህን ይመስሉ ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙ ሁሉ ተመኘሁላችሁ። ሰላም።